እዚህ ፌዴራል መንግስት የወደው አጀንዳ ወዘተ ውስጥ የሚባለው ድንገት ውጊያ ይገጥመናል በሚል ስጋት ውጊያው ትግራይ ውስጥ እንዲሆን ለማድረግ የሚያስችል ስትራቴጂ ነው ተቀይሶ እየተንቀሳቀሰ ነው። የትግራይ ወጣት ኢምፖስ ከተደረገበት ፌዴራል መንግስቱ ትግራይ ውስጥ ተቀርቅሮ ይዳከማል። ስለዚህ በትግራይ ወጣት መስዋዕትነት እንድናለን የሚል አሳሰብ የወለደው ነው። ሰላም መፈጠር መቻል አለበት። በኢትዮጵያም በኤርትራ መካከል ጦርነት መፈጠር የለበትም። የኔ እምነት ነው። የኤርትራ ህዝብ ለአደጋ መዳረግ የለበትም የእኔ እምነት ነው። ግን መምረጥ ካለብኝ የትግራይ ህዝብ ድጋሚ የጦር አውድማ የሚሆንበት ሁኔታ ግን እስከ መጨረሻው ድረስ እንዳይሆን እታገላለሁ። ይህን ለማድረግ በምናደርገው ትግል እንቅፋት የሆኑት ወርቅ ንግድ ላይ የተሰማሩት ዘራፊዎች ናቸው። ግንባር አዛዥ ነው ይላሉ፣ የሆነ ነገር አወራ፣ ወርቅ ሲዘርፍ ነው የሚሉ 2014 ነው ነገር 2014 ወጣቶች በየግንባሩ በሚተናነቁበት ሰዓት እኔ ሲምፕል ምሳሌ ልንገርህ። ዳባት ገደው ዳባት ደባርቅ አካባቢ ሊማሊሞ ውጊያ ይመራ የነበረ ሰው ሩቅ ርቀት ሆኖ ውጊያ ይመራ የነበረ ሰው አት ዘ ሴም ታይም በኤክስካቫተርስ ወርቅ እየቆፈረ ይሸጥ ነበረ። ይሄ ኔትወርክ ነው። ይሄ ፖለቲከኛውም አለበት። ታጣቂ ብቻ ታጣቂ ታጣቂ አመራይ ጥቂቶች እኮ ናቸው እነዚህ ዘርፋ ውስጥ የገቡት። ልንገርህ ኮምቦልቻ ኢሹ አካውንት ነበረ። እኔ አሁን በዛን ሰዓት በኛ ውሳኔ ነው ትክክል ነው ውሳኔው ብዬ ነው ማምነው። ገንዘብ ያስፈልገናል፣ በቢያው ጦርነት እያደረግን ነው ገንዘብ ያስፈልገናል ተብሎ ባንኮች ውስጥ የነበሩ የግል ባንኮች አንንካ፣ የመንግስት ግን መውሰድ አለብን የሚል ፖለቲካሊ ወሰንን። እሺ እኔ እንደማቀው አራት ቢሊዮን ነው ኢሹ አካውንት ላይ ነበር። ይሄን ማረጋገጥ ይችላል ብሔራዊ ባንክ፣ ምክንያቱም የመጣልኝ ወረቀት አለ። የጊዜው አስተዳደር ፕሬዝዳንት ኮንኩ በኋላ ምን እንደተፈጠረ ባንኮች ውስጥ ግለጹልን የሚል ይሹ አካውንት ያለውን ገንዘብ እንዲሰበስቡ ከተመደቡት ሰዎች መሃል አንደኛው የግንባር አዛዥ የሚባለው ኃይለ ስላሰ በቢሊዮን በመቶ ሚሊዮን የሚቆጠር ገንዘብ ነው የወሰደው። ኢንፋክት አንድ ቢሊዮን አካባቢ ነው የወሰደው እሱ ስር ተፍተፍ የሚሉ እሱ አገልጋዮች የሆኑ የተወሰነ ድርሻቸውን ይወሰዳሉ። አብዛኛው ሰው ከትግሉ ለትግራይ ህዝብ ህልውና ካለው ጥቅም አንጻር ብቻ ነው የተሳተፈው። ገንዘብ አገኝበታለሁ ብሎ የተሳተፈ የለም። ሰውነት ሁሉንም አይደለም። በአንድ ላይ በዛ ውስጥ ይሄንን ያስተባበር የነበረ ሰሞኑን በቁጥር ስር እንደዋለ ሰምቻለሁ። ከውጭ ላይ ነበርኩት ሰምቻለሁ። በራሳችን ጥናት እኔ አይደለሁም ያደርኩት ያን ጥናት፣ ዶክተር ደብረ ጽዮን በሚመራው ጥናት ይሄ ሁሉ ዝርዝር አለ ተቀምጧል። ዝርዝር ተቀምጦ ለምሳሌ ይሄ ኃይለ የሚባለው ሰው እኔ እንገር ኃይለ እንትን ብቻ አይደለም ይሰራ እኔ በማውቀው በሚገባ ባረጋገጥኩት ሰነድም ጭምር የወርቅ ማሽኖችን ሲያስገቡ ነው ወርቅ፣ የፖለቲካ አመራሩም ወርቅ። እነዚህ ምልህ ሰዎች የፌዴራል ሰዎች ጋር ይነጋገራሉ። ልንገርህ፣ እዚህ ኃጢያቱ ብዙ ነው። የፌዴራል ሰዎች ጋር ማሽን ሲያዝባቸው እናንተን የመሰለ ሰው እኮ የለም እያሉ የተለማመጡ ማሽን ሊያስለቅቁ ይሞክራሉ። ይህ ዝርዝር መረጃ ነው ያለኝ። ይህንን የእኔ ምክትል ያቀን የጸታ ላ ተነጋግረን እርምጃ እንውሰድ ለፍት ይቅረው የተደረገ ጥናት ነው የምነግርህ። በተደረገው ጥናት እገሌ እገሌ ይሄን ያክል 300 ሚሊዮን ወስዷል፣ በቁጥጥር ስር ይዋል። ይሄ እገሌ ይሄን ያክል ማሽነሪ ወስዷል፣ በቁጥጥር ስር ይዋል የተባለው እርምጃን መውሰድ ካልን ሁለት ዓመት ነው የመውሰድ ፍላጎት። አንዳንዴ ፖለቲካሊ የምታያቸው ነገሮች አሉ። ትልልቅ ትግል ውስጥ ትልቅ አስተዋጽኦ ያላቸው ሰዎች ስም ሌሎችንም ይዞ እንዳይጠፋ በሚል ያለው ቅድም ያልኩህ የውሸት አንድነት ለማስከተል ባደረግነው ጥረት መጨረሻ ላይ ግን የውሸት አንድነት ማስቀጠል ማለት አይደለም። የመረረኝ የመረረይ ሰዓት እርምጃ መወሰድ አለበት ባልኩበት ሰዓትም እርምጃ እንዲወሰድ ዶክመንት አቅርቤም ሳይቀር ተግባራዊ አልተደረገም። ሶ እርስ በርስ የመደጋገፍ ፖለቲካል አሁን ያለው እኔን ክድሃል የሚለኝ አመራር ወንጀለኞቹን ዋናዎቹ የራሱ ሰዎች አድርጎ ነው የሚቆጥረው። ቢኮዝ የወንጀል ኔትወርክ ነው የወርቅ ንግድ ውስጥ የሚሳተፉት የሚሳተፈው ጀነራል ዋና የሚተማመንበት መሰረት በግልጽ እኮ ባለፈው ሲናገር ስምታችሁታል። አይ አሁን አሁን የራሳችን ሰው ስለመጣ ጌታቸውን እንዳደናቀፍ ነው ማደናቀፍ የለብንም ይላል። ምክንያቱም ጌታቸውን ያደናቀፍ እንደነበረ ጌታቸውን የሚያደናቀፍበት ምክንያት የስርቆት ኔትወርኩ አካል ስላልሆንኩ ነው። ነገር የለም እኔ ላይ የሚያገኙ ብኝ አካውንት የለም እኔ ላይ የሚያገኙት መሬት ካርታ የለም። ስለዚህ ምክንያት ሁሏም ድንገር አንዳንድ በጣም የሚያሳዘነኝ ፌደራል ጋር ያላቸውን ጉዳይ መሬት አስመልስልን እንዲበልልን ምናምን የሚባል እኔን ሸምግልልን ይሉኛል። ይህም ሲፎክሩም ሰው እንደዚህ እንዳውም ውሸት ነው። ምክንያቱም አብዛኛው የሰራዊት አመራር በሰላም የትግራይ ህልውና እስከተረጋገጥ ድረስ ሌላ ጥይት የመተኮስ ፍላጎት የለው። ተገዶ ከገባ ይዋጋል። ምንም ጥያቄ ነው። ተገዶ ማለት ኢምፖዝድ ከሆነበት። ከዚህ ውጭ እንደዚህ የሚፎክሩት የወርቅ ንግዳቸውን የሰው ዘረፋቸውን ለማስቀጠል የዘረፉትን ብር ይሄ በቁጥር ነው። ምነግ በቁጥር እና ሀይለስላሴ ሌላ ነገር የለም። እኔ ውጭ ሀገር ሄደህ ታከም ብዬ በተደጋጋሚ ጠይቄዋለሁ። ቪዛ አሰርችለታለሁ የተወሰኑትን ይዛቸው ወጥ ይሻቃሉ እንዲታከሙ እንዲያርፉ እፈልጋለሁ። የከፈሉት መስዋዕትነት ያክል የሚተካ አንድ ነገር ግን አዲስ አበባ መምጣት አልችል ገበር ንብረት ይሰጣል። መቶ ምናምን ሚሊዮን ሸጫለሁ ይላል። በተግባር የተረጋገጠ ግን የተዘረፈ ነው። ስለዚህ ሁሉም የሰራዊት አመራሮች ዘርፈዋል የሚል መልዕክት እያስተላልፍን ነው የመጣነው። ውሸት ነው። ኃይለ ስላሴን መጥቀስ እያቃተን፣ ኃይለ ስላሴ መጠየቅ እያቃተን፣ አንደኛ ፎካሪ ሆኖ እሱ ለትግራይ ህልውና እና የበተለየ የሚቆረቆር ሆኖ እንዲቀርብ እናደርጋለን። ምግብን መጠየቅ እያቃተኝ እሱ የተለየ የሚቆረቆር ሆኖ ግን በዚህ ጉዳይ ውስጥ ገብቶ የማያቅ ሌላ ጀነራል ከነዚህ ጋር ጀነራሎች ወርቅ ንግድ ውስጥ ገብተዋል ወዘተው ይባላል። ወርቅ ንግድ ውስጥ የገቡትን በይፋ መጠየቅ ስላልቻልን ሁሉም በቅንነት ህዝባቸውን የሚያገለግሉት ሰዎች ሳይቀር በጀነራሊ በማጃመል ለምን አላቀረብናቸውም? ለተባለው አንደኛ ይህ ሲያደናቅፍ ይኖረው ፖለቲካል ሊደርሺፕ ተጠያቂ እንዲሆን አይፈልግም። ተጠያቂ እንዲሆን ማይፈልግበት ራሱም ተጠያቂ ስለሆነ ነው። የወንጀል ኢንተርፕራይዝ ነው። ይሄ ከትግራይ ህዝብ ህልውና ጋር የሚያገናኝ ምንም ነገር የለውም። እንዳልኩ ነው አሁን ጌታቸው ከስልጣን አስወግደነዋል ስለዚህ የፌዴራል መንግስቱም በቃ ወደ ሌላ ነገር መግባት ስለማይችል ከኤርትራም ጋር ያለ ግንኙነት ተጠቅመህ የወርቅ ንግድ የማጧጧፍ ኮንትሮባንድ የማጧጧፍ ነው ዋናው አሁን ፍላጎት ያለው ፖለቲካ ሊደርሽፕም እነዚህ የምትላቸው ጥቂት ሰዎች ቢሆኑ ግን እንትናቸው ተረታቸው ምንድን ነው ለትግራይ ህዝብ ህሎና እንዴ ምዕራብ እናስመልሳለን እና እንዴ ደቡብ እናስመልሳለን ማፈሪያ ነው ግን የራስህ ህዝብ ጋር ተዋግተህ አደለም ታስመልሰው በሰላም የሚያልቅበት ነገር ሁሉ ማሟጠጥ መቻል አለብን ብለን ነው። የግል ጥቅሙን መሸፈኛ ብርድ ልብስ መሸፈኛ በወንጀል የሚጠየቅ ሰው አንዳንድ ነገር ምን ያ መስዋዕትነት ነው ተናምል ሆነ ውሸታቸው ነው። መስዋዕትነት ፍላጎት የላቸውም እነሱ መስዋዕት አይፈልጉም። በውጣት መስዋዕትነት ነው የሆነ ትርፍ ማትረፍ የሚፈልጉት በመሰረቱ እንዲጠየቁ ብለን ጽሁፍ ጥናት ተደርጎ ተረጋግጦ እኔ መጨረሻ ከፕሮባብሊ ከስድስት ወር በፊት ለፍትህ ቢሮና ለፖሊስ የተወሰኑት ዶክመንት ለጸረ ሙስና እንዲገቡ አድርጌያለሁ። በተግባር ይጠይቃሉ የሌላ ጉዳይ ነው። ለምሳሌ በዚህ ጉዳይ ላይ ከፍተኛ ተሳትፎ የነበረው ሰዎች ዝውውር ላይ መያዝ አለበት ብለን እናስበው የነበረ ሰው ወደ ውጭ ሀገር ወጥቷል። ሌሎች አሉ። አሁንም በቃ ንግዱ ተጧጥፎ እንዲቀጥል ቅድም እንዳልኩ ነው። ኤርትራ ሰራዊትን ማፍረስ አይቻልም። በዚህ ምክንያቱም ገንዘብ ያለው ሰዎች አሉ። ሊወጣ የሚችል ነው ማለት ነው። ወጣቶች መዋጋት የማይፈልጉ ግን ደግሞ ታፍነው ገንዘብ አውርዱ እንዳይባሉ ስቃይ ውስጥ እንዲቀጥሉ የተደረጉ አላማው፣ እሱ የነበረው ኤርትራን ሰራዊት ናፈርሳለን በሚነው፣ ግን በሺዎች የሚቆጠሩ ሰዎች ሊትራሊ ተሸጠዋል። ይሄ የትግራይ ተወላጆችንም ጨምራል። ሀብት አለው የሚባል ሰው፣ የትግራይ ተወላጆች አንዳንድ የሚያደርጉት የሚያረጉት ምንድን ነው? ገንዘብ የሚቀበሉት ሳይበቃ የትራንስፖርት ሳይቀር ራሳቸው አውቶቡሶች ተከራይተው የትራንስፖርት ከእያንዳንዱ ሰው አስር አስር ሺህ መቀበል። የት አካውንት መተፋፈር የለም እገሌ የሚባል አካውንት ውስጥ ይገባል። አዲስ አበባ ውስጥ ያለ አካውንት ሊሆን ይችላል። ካናዳ ውስጥ ያለ አካውንት ሊሆን ይችላል። ይህን ሁሉ በዝርዝር በምናውቅ ሁኔታ ነው። ምንም አይነት ነገር ልንወስድ ያልቻል ነው። ስለዚህ ለምን አንወስድም? እንግዲህ አንድ ሰው ዱላ ይዞ የሆነ ነገር ማድረግ አይችልም። ይህንን ማስፈጸም ኃላፊነት ያለባቸው ሰዎች አሉ። ሰው እነሱ እርስ በርስ አንዱ አንዱን እየተከላከለ የሚቀጥልበት ቅድም እንዳልኮ ነው ማዝ ነው። ትልቅ መስዋዕትነት መክፈል ብቻ ሳይሆን ህዝባቸውን አሁንም ምንም አምስት ሳንቲም ሰባራ ሳንቲም ሳያገኙ ያገለገሉ ያሉ ሰዎች ሳይቀር እንደ ጥፋተኞች፣ እንደ ከዳተኞች የሚቆጠሩበት ኤንቫይሮመንት ከመፍጠር ጋር ተያዘ እኔ ጥፋት ፈጽም ያለሁ ላለ ሀይለስላሴ ነው የሰረቀው ብዬ መናገር ስችል ጠቅላላ የሰራዊት አመራር ተጠርጣሪ የሚሆንበት ሁኔታ ከመፍጠር አንጻር ምግብ ነው የሰረቀው ማለት ተወልደን ይህን ያደርገው ማለት ስንችል ይህን ባለማለታችን ምክንያት ይህን ባለማለታችን ምክንያት ሁሉም የትግራይ የጦር የጸጥታ አመራር ተጠርጣሪ የሚሆንበትን ኢንቫይሮንመንት ከመፍጠር የራሴ አስተዋጽኦ አድርጌያለሁ። ግን ደግሞ የእኔ አቅም ሊሚትድ ነች። እንደ አመራር ይሄ ተፈጽሟል፣ ይሄ እርምጃ ወሰድ ብለህ ትእዛዝ ትሰጣል። እንደተባለው ዱላ ይዤ እገሌን፣ እገሌን ብዬ መቼስ አርጩም ይዤ እንትን የምልበት ስለዚህ መዋቅሩ ፖለቲካ አመራሩ የሚባለው አሁን ስልጣን ጠቅልዬ ይዣለሁ ብሎ የሚያስበው አመራር ይህንን የክራይም ኔትወርክ ማስቀጠል ነው የሚፈልገው። አሁን ከገሌ ጋር አብረን ከፋኖ ጋር አብሬ ከገሌ ጋር አብሬ የሚል ፉከራው ትሰማለህ። ያችን የክራይም ኔትወርክ የማስቀጠል ፍላጎት እንጂ የፋኖ አጀንዳ ከትግራይ ሕዝብ አጀንዳ ጋር ምን ያክል ይገናኛል ብሎ ተንትኖ አይደለም፣ ውሸት ነው። እውነት ለመናገር የኤርትራ መንግሥትና ፋኖ ከፌዴራል መንግሥቱ ጋር ግጭት ውስጥ የገቡት ትግራይ ላይ የተጀመረው ጦርነት በፕሪቶሪያ ምክንያት ጋብ ስላለ እ የተጀመረውን ዘመቻ ማጠናቀቅ አልቻልንም የሚለው ይሄ በይፋ የተነገረ ነው። ይህምን ፕሬዚደንት ሳያት እኮ ተኮሊፍና ማለት ይሄ ሰው እያደናቀፈን ዘመቻችንን እስከ መጨረሻው መቀለ ተገብቶ የትግራይ ህዝብ ወደ ሁሉም አለማት ተበትኑ የሚሞተው ሞቶ ትግራይ የሚባል ኤንቲቲ የሚጠፋበት ሁኔታ አጀንዳ ይዞ የመጣ ሀይል አሁን ከዚህ ሀይል ጋር አትሊስት መሰረታዊ የሆነ ፓክት ፈጥረህ የትግራይ ጥቅም ማረጋገጥ ማዕከል አድርገን መንቀሳቀስ ያለብህ፣ የትግራይ ህዝብን ብሔራዊ ጥቅም ማዕከል ካረክ ቢያንስ ቢያንስ ከፌዴራል መንግስት ጋር የጀመር ከሆን አሟጠህ ለመጨረስ ነው መንቀሳቀስ ያለብህ። ከሌላ ሀይል ጋር አይደል የምትሰራው። ቢያንስ የሚታወቅ ስምምነት አለ ከፌዴራል መንግስት ጋር ኢትዮጵያ ካልነህ፣ ግን ደግሞ አለም የሚያውቀው ስምምነት ፈጽመሃል። ይሄ ሀይል መጽሐፍ ጓደኛ ይላል የብርሃን ልጆች በብርሃን ነው የሚንቀሳቀሱት፣ ነው የሚለው መጽሐፉ። ይለኛል በጨለማ መንቀሳቀስ ቢፈልግ ኃይል፣ ብርሃን ከበራ በጣም ይጨንቀዋል። ሰላም፣ ለእንደዚህ አይነት ሰዎች፣ ለእንደዚህ አይነት ክሪሚናል ኢንተርፕራይዝ አደጋ ነው የሚሆነው የማጋለጫ ብርሃን ነው። ስለዚህ ግርግር በአንድ ወይም ቤላ መንገድ ከመፍጠር ውጭ ሌላ ስራ አለን ብሎ የማያምን ጥቂት ሰዎች እንደፈለጉ የሚዘውሩት ግን አብዛኛው ቅን ኃይል ሆስቴጅ የሆነበት ሁኔታ ነው ያለው። ፖለቲካ አመራር ውስጥ ሁሉም አይደለም፣ ጥቂት ሰዎች ናቸው ይህን ወንጀል ኔትወርክ እስከ መጨረሻ ማስቀጠል የፈልጉት። በቃ ሀገሩ ነጻ ወጥቷል ተብሎ የወርቅ ማሽን እያስገቡ ነው እንዳልኩ ነው። እኔ እንኳ በማውቀው ልክ ማሽኖች ኳስ ይዣለሁ፣ ስልክ ሲደዋወሉ በነበረኝ መረጃ መሰረት የገሌ ማሽን የገሌ ማሽን እነዚህ ሰዎች እኮ ናቸው እነዚህ ሲፎክሩ ምስተማቸው ሰዎች ማሽን ሲያስገቡ የፌዴራል ኦፊሻል ደውለው የሆነ ዕቃ እንደዚህ እንደዚህ ገብቶ አስለቅቁልኝ ሲሉ ደግሞ አያፍሩም። ደግሞ በቀጥታ ስልካቸው ነው የሚደውሉት። ስለዚህ ይሄ የምልህ እኔ የጦርነት ሰለባ እንዳይሆን ተጨማሪ የትግራይ ሕዝብ የትግራይ ወጣት ይሄን የወንጀል ኢንተርፕራይዝ ማፍረስ ላይ መረባረብ መቻል አለብን። ጥቂት አባላት ነው ያሉት፣ ግን በትግራይ ሕዝብ ስም ስለሚምሉ ስለሚገዝቱ ስለሚገዘጡ ከምንም ነገር በላይ ቅድም እንዳልከው የትግራይ ህዝብ ከህልውናው ጋር ተያያዘ ህወሀትና ህወሀት ብቻ ነው መፍትሄ የሚል ትርክት ፈጥረው ብዙ ስላደናገሩ ብዙ ነው የሚመስሉት። ጥቂት ናቸው እንዳልኩ ነው። አብዛኛው የሰራዊት አመራር ሰላሙን ይፈልጋል ብቻ ሳይሆን ስርቆት ውስጥ የለም። ስርቆት ውስጥ የገቡት ጥቂት ሰዎች ግን ሆስቴጅ አርገውታል ሁሉን። ስለዚህ አንዳንድ ድምጽ አላቸው በጣም እኛም ራሳችን ኖ ኖ እኛም ራሳችን መጠየቅ ያለባቸውን እገሌ እገሌ ብለን እንደመጠየቅ። ልንገርህ፣ መጀመሪያ ጥናት ስናደርግ የህወሓት ሊቀመንበር ሰባት ሰዎች ነን፣ በዚህ ጉዳይ ላይ የምንወያየው፣ አይ ይሄ ነገር ዝርዝር ባናየው ምክንያቱም ትልልቅ የጦር መሪዎች እዚህ ዘረፍ ሆስት ስለተገኙ ጉዳችን እንዳይወጣ ብለናል። እኔም ራሴ የምር ተስማማሁበት። ኋላ ፕሬዚደንት ኮንኮ ኋላ አትሊስት ሚስጥሩ ማወቅ አለብኝ ይቅረብልኝ ወረቀቱ አልኩና እንደተቀበልኩ ያየሁት ልንገርህ፣ አሁን በቁጥጥር ስር ውለዋል የተባለው ሰውዬ ሰኔ 14 ቀን 2014 ዓመተ ምህረት ነው ዶክመንቱን የተወያየንበት ጀነራል። በሆነ መንገድ ዝርዝሩን አላየነውም። ምክንያቱም ሊቀመንበሩ ምን አሉ፣ አይ ዝርዝሩን ብናይ ትልልቅ ሰዎች እዚህ ውስጥ ኢምፕሊኬትድ ነው። ሰኔ 14 2014 ነው የምነግርህ፣ ሀምሌ 14 2014 ሌሎች ሰዎች ብዙ ፖለቲካ ልዩነት አላቸው ተብሎ የተጠረጠሩ እንደፈለጉ የማያዟቸው ሰዎች የሆነ ወንጀል ፈጽመዋል ብሎ በሙስና እንዲያያዙ ተደረገ። ስለዚህ በሕጉ መሰረት በተደረገው ጥናት መሰረት እርምጃ ወሰድን አሉ ሊቀ